ማለት ምን ማለት ነው? በአይን ወይም በሚታይ በቅርጽ ሳይሆን ከእግዚአብሔር መሆን ይሄ በእግዚአብሔር መማር በእግዚአብሔር መመከር ይሄ ነው። ስለዚህ የእግዚአብሔርን ስራ መስራት ከፈለጉ እሱ ማመን ነው። ልክ እሱን ሲያምኑ እሱ የሰራው ስራ እሱ ውስጥ ያለው ጽድቅ በሙሉ ለነሱ ሆኖ ይቆጠራል። አይደል እንዴ? ስለዚህ ከእናንተ የሚጠበቀው እናንተ መስራት ያለባችሁ ማመን ማመንን ስራ አድርጎ እምነት ስራ ሆኖ የቀረበበት ቦታ ነው። ማመን እንደ ስራ የቀረበበት ቦታ፣ ስራ አይደለም፣ ታውቃላችሁ። ስራ እምነትን ይገልጠዋል። ግን እኛ በቃ እምነት በምናምንበት ጊዜ ያመን ውስጥ ያሉት ስራዎች ለእኛ ይቆጠራሉ ማለት ነው። ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። አሁን እዚህ ጋር ፌል ያደርጋሉ፣ እምነት ሲከብዳቸው። በጣም ቀላሉ ነገር እግዚአብሔር ስንቱን ነገር አቅልሎ ያለቀ ነገር ሰው ሲሰጠው እንዴት አይቀበልም? ግን እንዴት እንደሚወድቁ ተመልከቱ፣ እንደሚከብዳቸው ተመልከቱ። እንኪያስ አይተን እንድናምንህ አንተ ምን ምልክት ታደርጋለህ? ዋው ኢየሱስ የትላንትና አሁን እኮ ምልክት ብሎ ጠርቶታል አይደል፣ እንጀራ ማበርከቱን ምልክት ብሎ ጠርቶታል። ግን አሁን አላየንም እኮ እያሉ ነው። ምን ምልክት ታደርጋለህ? እንድናምንህ፣ እንደ የትላንቱስ። በቃ በቃ አላየንም አልሰማንም እኮ ነው ይሄ። ከዚህ በላይ እኮ አደለም። ገና እንደ አዲስ የሚጠብቁ ናቸው። ምን ምልክት ታደርጋለህ? አሀ ለካ እረስተውት፣ አይደለም አጣጥለውት ነው። አነጻጸሩት። ድሮ ትልቁ ሰው በእነሱ ታሪክ የመጀመሪያው ሙሴ ነው አይደል የኢየሱስን ምልክትና የሙሴን ማነጻጸር የጀመሩ ይመስላል እዚህ ጋር። ስለዚህ ምን አሉ? ጥቅስ ጠቀሱ። በጣም የሚገርሙ ናቸው። ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ። በጣም እዚህ ውስጥ እንግዲህ ከኢየሱስ ካደረገው ምልክት የሚበልጥ ነው የሚለውን ነገር የሚያሳዩበት ብዙ ነገር ሊኖር ይችላል። ውስጡ የበሉት ለአርባ ዓመት ነው በምድረ በዳ። አመቱ ብዙ ነው። ሁለት የበሉት በሚሊዮን የሚቆጠሩ ሰዎች ናቸው። ከዛስ የበሉት የሆነ የመጣ ነገርን አበርክቶ በዛ መልክ ሳይሆን ከሰማይ እየወረደ ነው። ከሰማይ ነው እንጀራን የሰጣችሁ። ስለዚህ ያኛው ምልክት አንተ ካደረከው ምልክት ጋር ሲነጻጸር ይበልጣል እያሉ ነው። በማወዳደር ነው። እንዴ በኳንቲቲ ነው እንደ የሚወዳደረው ይወዳደርስ ቢባል ነው በኳሊቲ ነው መወዳደር ያለበት። አንድ ሚሊዮን ህዝብም በላ አምስት ሺህ ሰውን በላ ዋናው ነገር ከሰማይም ወረደ ያለውንም ማበረከተ ሁለቱም ጋር የተጠቀመው ነገር ምንድን ነው ነው አይደል? የተጠቀመው መለኮታዊ ኃይል ነው። የተጠቀመው ተአምራዊ ኃይል ነው። የለኩበት መንገድ በራሱ ስህተትና ፍጥረታዊ ነው። አሳሳችና ተንኮለኛ ነው። ተመልከቱ። ስለዚህ ሙሴ ይበልጣሃል ለማለት እኮ ውስጡ ያለው ይሄ ነው። ጥቅስ እየጠቀሱ መሟገት በጣም አስገራሚ ነው። ግን ኢየሱስ መለሰላቸው፣ እውነት እውነት እላችኋለሁ እንጀራ ከሰማይ የሚሰጣችሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። አባቴ እንጂ ሙሴ አይደለም። ስለዚህ እኛው ነን ነው አይደል? አባቴ ካለ ራሱን የት ጋር ቆጥሯል? ወስዶ ሙሴ እኮ እንደ ሎሌ የታመነ ነው። እሱ እንደ ልጅ ነው፣ የእኛው ነው ነው። ያንም ቢሆን እኔም አለሁበት እያላቸው ስለዚህ ወስዶ የት እንደሆነ የእሱ ስፍራ እያሳያቸው ነው። የዚያን ጊዜ ኢየሱስ የት ነው የነበረው ማለት ነው? መና በሚወርድበት ሰዓት በአባቱ ዘንድ ነው የነበረው ማለት ነው። ልብ በሉ። እዚያ ሰማይ ሆኜ አባቴ ነው የሰጣችሁ እያላቸው እንጂ ሙሴ አይደለም። ስለዚህ ሙሴ እዚህ ውስጥ እጁ የለበትም። ሁሉም የኛው ነው የመለኮት ነው። አሁንም እውነተኛውን እንጀራ የሚሰጣችው ያ አባቴ ነው፣ ያኔ ከሰማይ መና ያወረደው እያላቸው ነው። የእግዚአብሔር እንጀራ አለው እውነተኛ እንጀራ ያለውን የሙሴ እንጀራ ሳይሆን የማ እንጀራ ነው። የዛን ጊዜም ከሰማይ የወረደ እግዚአብሔር እንጀራ ነው። የአሁኑ ደግሞ እውነተኛው እንጀራ አሁን ሊነግራቸው ያለው እንጀራ ከዚ ከመናውም ደግሞ አሁን ከትላንትናውም ከበረከተው እንጀራ የዘለለ እውነተኛ እንጀራ የሚባል አለ። የእግዚአብሔር እንጀራ የሚባል አለ። በነዛ እንጀራዎች ምሳሌነት የተገለጠ ሌላ እንጀራ አለ። አሁን ሌላ እንጀራ ወደ ማሳየት እየመጣ ነው። እውነተኛ እንጀራ፣ የእግዚአብሔር እንጀራ የሚባል ነገር እያሳያቸው ነው። ስለዚህ የእግዚአብሔር እንጀራ ከሰማይ የሚወርዳልና ለዓለምም ሕይወትን የሚሰጥ ነውና አላቸው ይላል። እናንተም ይገርማችሁ መናው ከሰማይ ወርዶ ምናልባት ለስድስት መቶ ሺህ እግረኛ ወይም ለአንድ ሚሊዮን ለአንድ ነጥብ ሁለት ሚሊዮን ምናምን ለብዙ ሰዎች አርባ መመገበ ነው። አሁን ግን እነግራችኋለሁ የእግዚአብሔር እንጀራ ከሰማይ የሚወርድ ከዛስ ለማን ነው? ለዓለምም፣ ለእስራኤል ብቻ አይደለም፣ ለአህዛቡም በክርስቶስ ለሚያምኑት በእርሱ ለሚያምኑት ሁሉ። ለዓለምም ሕይወትን የሚሰጥ ነው። ረሃብ የሚያስታግስ ብቻ አይደለም፣ ሕይወት የሚሰጥ ነው አላቸው ይላል። በቃ ወሰዳቸው። ወደ መንፈሳዊ ክልል ውስጥ ወሰዳቸው። በአይናቸው ከሚያዩት ነገር እንዲሁ በሚበላ በሚጠጣ ከሚያስቡበት ክልል ወደ መንፈሳዊ ክልል እየወሰዳቸው ነው። ግን ምንም በቃ እንደው እዚያው ውሃ ቢወቅጡት እንቦጭ፣ በቃ እንደዛ ነገ አድሮ ቃሪያ፣ ከርሞ ጥጃ፣ እዛው የአይሁድ ነገር እና ምን አሉ? ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠናል። ያው እኮ በጥርስ የሚበላ እንጀራ እኮ ነው የሚፈልጉት። ያን ነው የሚጠፋ መብል ነው የእነሱ ጥያቄ። እዛው ሁሉም እንዲሁ ናቸው። ኒቆዲሞስ እንኳን ስለ ዳግም ልድረስ ያስተምረው ሰው ወደ እናቱ ማኅፀን ገብቶ ከሸመገለ በኋላ እንዴት ሊወለድ ይችላል? የሚያስበው ድጋሚው ልደት ወይም ዳግመኛውን ልደት ከዛው ከእናት ማሕፀን በድጋሚ የሚወለድ በስጋ የስጋ ልደት የሚደገም ነው የመሰለው። ኦኬ ታገሰውና አስተማረው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ልደቱ ደግሞ ከውሃና ከመንፈስ ነው። ምሳሌ ከፈለክ ልንገርህ። ነፋስ አለ ከየት እንደሚመጣ ወዴት እንደሚሄድ አታውቅም፣ ድምፁን ግን ትሰማለ። ከመንፈስ የተወለደም እንዲሁ ነው። እንደዚህ እያለ አስተማሩ አብራራለት ከዛ ይህ እንዴት ይሆናል አይገባቸውም በቃ መንፈሳዊ ነገር እንዴት ይሆናል ሳምራዊቷም ከዚሁ የተለየች አደለች ከዚህ ውሃ የሚጠጣ እንደገና ይጠማል አላት እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም ህይወት የሚፈልቅ ውሃ ከሆዱ ይፈልቃል እንጂ አይጠማም እያለ ሲነግራት እንዳልጠማ ሁለተኛ ይህን ውሃ ልቀዳ እንዳልመጣ ይህን ውሃ ስጠኛል። እዛው ልጅ በቃ የምታስበው ስለዛው ስለ ውሃው ስለ ያይቆብ ውሃ ነው። ኒቆዲሞስ ስለዛው ልደት ነው የሚያስበው፣ ሳምራዊቷም ስለዛው ውሃ ነው የምታስበው። እነዚህ ሰዎችም ስለዛው እንጀራ ስንት አብራርቶላቸው የእግዚአብሔር እንጀራ እያለ እውነተኛ እንጀራ እያለ ለዓለም የሚሰጥ እንጀራ እያለ ትንሽ አያስብም እንደ ምንድን ነው የሚነግረን ማለት ነበረበት። ፊደላዊ ሰው፣ ፍጥረታዊ አእምሮ፣ ስጋዊ አእምሮ እዛው ነው። የዚህ ዘመን የወንጌል እንቅፋት አንዱ ችግር ይሄ ነው። በቃ መንፈሳዊ ነገር ስትነግሯቸው ሰዎች የሚያስቡት ስለ ቁሳዊ ነገር፣ ስለ ጤና አይደል? ስለ መብል፣ ስለ መጠጥ፣ ስለ ስራ፣ ስለ ስጋዊ እድገት፣ ስለ ኢኮኖሚ እድገት ስለ አገር መባረክ ስለ ኢንቨስትመንት ስለ መሪዎች ጉዳይ እዚሁ ምድር ላይ በቃ ኢየሱስ የመጣው ይህንን የዓለም ሁኔታ ለማሻሻል፣ ስጋዊ ያኗኗሮችን ለማሻሻል። በቃ ይህንን አሁን ያደርጋል። በዚህ ዓመት አሁን በአዲሱ ዓመት እንዲህ ተብሎ ተነግሯል። እባርካቸኋለሁ። በየዓመቱ ነው በቃ ይህን ነገር አብዝቸዋለሁ ይህን ነገር እንዲህ አድርጌዋለሁ። ለምድራዊው ነገር ነው፣ በቃ የሚመጣው ሁሉ ትንቢቱም ስብከቱም እዛው። ውሃ ቢወቅጡት እንቦጭ። ምድር ላይ ሀሳባቸው ምድራዊ ነው አለ ጌታ። ክብራቸው በነውራቸው ነው አለ ምድር፣ ለምድር ነው። ቀና እንበል ጌታ ኢየሱስ ወደ ሰማይ ቀና እንዲሉ ነው አሁን የሚነግራቸው። እዚህ ላይ እኮ እየነገራቸው ነው ቁጥር ሰላሳ ሁለት ላይ እውነት እውነት እላችኋለሁ አለና፣ እውነተኛ እንጀራ ከሰማይ የሚሰጣችሁ ይሄኛው፣ መናውን አይደለም፣ ያሁኑን፣ አሁን ሊሰጣቸው ያለውን ነው። እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ያኔ ከሰማይ እንጀራን የሰጣችሁ ሙሴ አይደለም፣ እያለ ሁለቱን እያነጻጸረ ነው የሚናገር ዘን ምንድን ነው ብለው አሁን ይህን ስጠን ሲሉት ያንን እንዳይጠብቁ ወዲያውኑ፣ አሁንም እሱ ይቀጥላል የሚያስተምረውን ትምህርት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ፐርሰን ማንነት ነው እኔው ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኋችሁ ይላል። እንግዲህ ጌታ ኢየሱስ ክርስቶስ በስጋ ተገልጧል። አስቡ፣ የሚታይ ሆኗል። የሰው ልጅ ሆኗል። ስጋ የለበሰ ማንነት ስላለው በስጋ ታይቷል። ታይቶ በምልክቶች ደግሞ ማንነቱን አረጋግጧል። ከሰማይ የወረደ መሆኑን የሚያሳዩ ምልክቶችን አድርጓል። ግን አይተው አላመኑ። እየተከራከሩ ነው ያሉት። ግን አሁን ግልጽ አድርጎ ይነግራቸዋል እዚህ ላይ የህይወት እንጀራ እኔ ነኝ። ገና ናችሁ ህይወት የላችሁም እያላቸውም፣ አይታችሁ ስላላመናችሁ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም። አልመጣችሁም፣ ስለዚህ በረሃብ ውስጥ ናችሁ እያላቸው፣ በእኔ የሚያምን ሁልጊዜ ከቶ አይጠማም በጥማት ውስጥ ነው ያላችሁት። ስለዚህ የሚጠፋ መብል ነው እየፈለጋችሁ ያላችሁት። አሁን የማይጠፋውን ለዘላለም ህይወት የሚሆን መብል ግን አለ። እሱም ከሰማይ የሚወርድ ነው። እሱም እኔው ነኝ። ወደ እኔ ብትመጡ በእኔ ብታምኑ፣ ትበላላችሁ፣ አትራቡም፣ አትጠሙም። በስጋ አይደለም በመንፈሳዊ ነገር በሕይወታችሁ ማለቱ ነው። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። አሁን ምን አለ? በጥቅሉ ሲታይ እድሉ ለሁሉም ተሰጥቷል። ራሱን ለሁሉ ፕሬዘንት አድርጓል፣ አቅርቧል። ግን አይተው አላመኑበትም ማለት ወደ እርሱ አልመጡም። ስለዚህ ምን ይሁን? አያችሁ፣ ሰው እንደዚህ ነው፣ አይችልም ለራሱ ነፃ ፈቃዱ ሲከበርለት አይቶ ሰምቶ፣ ሁለቱም እኮ ናቸው ማየትና መስማት በጣም ግልጽ የሆነ ነገር ነው። ማስረጃ አሳማኝ ነው። ግን እግዚአብሔር የላከውን ማመን አልቻለም ሰው። የገዛ ወገኖቹ አልተቀበሉትም። ሰው በራሱ አይችልም እግዚአብሔር ወደሚፈልገው ነገር መድረስ። ስለዚህ አይታችሁ አላመናችሁኝም፣ አይደል? ምንም ችግር የለውም እንደማለት ነው። ያው ለእነሱ ነው ጉዳቱ። ግን ወደ እኔ የሚመጣው ማነው? አብ የሚሰጠኝ ሁሉ ወደ እኔ ይመጣ። መምጣት ያለበት ይመጣል። ወደ እኔም የሚመጣውን ግን እኔ ከቶ ወደ ውጭ አላወጣውም። በቃ እቀበለዋለሁ፣ ከመጣ እቀበለዋለሁ አለና ና ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና አያችሁት አሁን ከሰማይ ወርጃለሁና አለሁና የመጣበትን ዓላማ እያስረዳ ነው ምን ለማድረግ የላከኝን ፈቃድ ለማድረግ ምንድን ነው እሱ ከሰጠኝ ሁሉ አንድን እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ ፈቃድ ይህ ነው። በጣም ደስ የሚል ነገር ነው። አሁን ቀጥሎ ደግሞ ምን ይላል? ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። ስለዚህ እግዚአብሔር አንድ ልጁን ወደ ዓለም የላከበት ዓላማ በግልጽ ተቀምጧል እዚህ ስፍራ ላይ ምንድን ነው እሱ ከዓለም ወስዶ ለኢየሱስ የሚሰጣቸው ሰዎች ይኖሩታል። ኦኬ እነዚህ ሰዎች በእርሱ ሲያምኑ ኢየሱስ የዘላለም ህይወት ይሰጣል። አንዱ የእግዚአብሔር ፈቃድ ይሄ ነው የዘላለም ህይወት እንዲያገኙ። ኦኬ ይሄ የዘላለም ህይወት ተቀብለዋል። ግን በሙላት መግባትና ወደዛ ነገር ውስጥ መገለጥ አለበት ወይም ተግባራዊ መሆን አለበት። ስለዚህ እግዚአብሔር ለኢየሱስ የሰጣቸው ሰዎች ህይወት መስጠት ብቻ ሳይሆን በመጨረሻው ቀን ያስነሳና በዛ ህይወት በተግባር እንዲኖሩ ያደርጋቸዋል። ሂሳብ የሚሰሩ አይነት ነው የሚመስለው አገላለጹ አይደል? ቆጥሮን የሚያስረክብ አይመስልም። በቃ ሰጥቶኛል። በመጨረሻው ቀን አንድ እንኳን እንዳላጠፋ ነው የሚለው። ስለዚህ እዚህ ስፍራ ላይ አለመጥፋት የሚለውን ሀሳብ እናገኛለን። በቃ በእኛ የህይወት ጥንካሬ ባለን መልካምነትና ታማኝነት አይደለም የማንጠፋው። ባላደራ አለ፣ የተቀበለን አለ። ከዓለም አውጥቶ እግዚአብሔር ለኢየሱስ ሰጥቶናል። ኢየሱስ የዘላለም ሰጥቶ ጠብቆናል። ሚገርም ነው። ስንት የተሰነካክለን እኔ ስለ ራሴ ቆም ብዬ ያሰብኩ ከዚህ መንገድ ልንወጣ የምንችልባቸው ስንት አጋጣሚዎች ተፈጥረዋል በህይወታችን በወንጌል ከተጠራን ጀምሮ ማለት ነው። ወደ ጎን ልንል ወደ ተለያየ ሁኔታ ውስጥ ልንገባ በእውነት ራሱን ቢፈትሽ እያንዳንዱ ሰው ተስፋ የቆረጣችሁበት በቃ አያስፈልገኝም ያላችሁበት፣ ልትንሸራተቱ የነበረበት አጋጣሚ አልነበረም? ግን ተስፋ ትቆርጡ ትደክሙና አንድ ሰሞን ጸሎትም ታቆማላችሁ። አንዳንዱማ እንደውም ብዙ እርምጃ ይሄዳል ዓለማዊ ሁሉ ሊሆን ይችላል። ወይ ተቅበዝባዥ ዝም ብሎ በየቸርቹ የሚቅበዘበዝም ይሆናል። ካልሆነም ደግሞ ሌላ ነገር ውስጥ ይገባል ይሊልና፣ ግን ተመለሶ እንደገና እራሱን በኢየሱስ እግር ስር ያገኘዋል። እንደገና እንዘምራለን፣ እንቀጥላለን፣ ሕይወት ይቀጥላል። ይሄ ኢየሱስ ክርስቶስ የገባው ቃል አለ። የእግዚአብሔርን ፈቃድ ማድረግ አለበት። በሥጋ የመጣው ለዚህ ነው። የተሰጡትን ሰዎች እና የዘላለም ሕይወት የሰጣቸውን ሰዎች እስከ መጨረሻው ቀን አንድም ሳያጠፋ ለመጠበቅ ለመያዝ፣ እንዘን በዛን ጊዜ ደግሞ አስነስቶ በዛ ህይወት ለዘላለም እንዲኖሩ ማድረግ ይሄ ዛሬ የማናየው ህይወት ያኔ ከትንሣኤ በኋላ ግልጽ ሆኖ በዛ ህይወት ስንኖር እናውቀዋለን። ይታወቀና ይታያል ያ ህይወት። ኢየሱስ በሥጋ የተገለጠው ለዚህ ጉዳይ ነው። ፈቃድህን ላደርግ መጥቻለሁ ከሚለው ፓኬጅ ውስጥ አንዱ ይሄ ነው። እንደው ለእግዚአብሔር የጽድቅ ምላሽ በመስቀል ላይ ለመስጠት። ኦኬ እሱ አንዱ ነው። ግን እኮ ስለ ኃጢአታችንም ነው የሚመጣው። ሁለተኛው ክፍል ላይ እንመጣበታል። ስለዚህ አልቲሜት ኢንዱ ምንድን ነው? መጨረሻው ምንድን ነው? እኛ ነን። ለእኛ የዘላለም ህይወት መስጠት ነው እኮ መስቀል ላይ መሞቱም ራሱ እሱ ሞቶ ነው ህይወት የሚሰጠ ህይወት ከሰጠን በኋላ መጠበቅ፣ ጠብቆ ማስረከብ በጣም በጣም ነፍስን የሚያረካ ነገር ነው። እዚህ ጋ ያለው እነሱ ግን አይተው አላመኑ፣ አልተቆጠሩም ግን አባቱ ይሰጠዋል። የሚሰጠውን ይጠብቃል። ወደ ውጭ አያወጣም፣ ይጠብቃል። በመጨረሻው ቀን ያስነሳል። ክብር ለጌታ ይሁን። እንግዲህ አይሁድ የዚህ የእነሱ ምላሽ ምን ሆነ? ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩ። አንጎራጎሩና የእንጉርጉሮው ውስጥ ነው ያለዋል። ማንጎራጎር ምንድን ነው? ምላሹ አያችሁ፣ ማንጎራጎር ነው የሆነ ማንጎራጎር ማለት የተቃውሞ ድምፅ ነው። ግን የሚፈራ ደፍሮ ያልወጣ በቀስታ የሚነገር መነጫ ነጫለ። አባቱንና እናቱን የምናቃቸው እንዴት ነው? የዮሴፍ ልጅ አለ። እን ምንድን ነው? እዚሁ ተጽፏል። ማን ሰምቶት ይሆን? መንፈስ ቅዱስ ሰምቶታል። ክብር ለጌታ ይሁን። በዮሐንስ ብዕር እንጂ ይሄ በጩኸት የተባለ ነገር አይደለም፣ ወይም መፈክር አድርገው በዚህ በእንትን ላይ ጽፈው ምናምን አይደለም። እንደዚህ ይፋዊ ተቃውሞ አይደለም። ማጉረምረም ማለት የውስጥ ድምፅ ነው፣ መነጫ ነጭ ነው፣ አለመቀበል ነው። ልክ እንደዚህ እንደዚህ ነው ያሉት፣ አባቱና እናቱን የምናውቃቸው የዮሴፍ ልጅ አይደለምን? እንግዲህ ከሰማይ ርጃ አለው እንዴት ይላል አሉ። በቀስታ ድምፅ እነሱ በቀስታ ቢናገሩት፣ ለሱ ግን በጩኸት ይሰማ። መንፈስ ቅዱስ ይሰማዋል። ዛሬ የምናጉረመርም ሰዎች፣ በቀስታ እግዚአብሔርን የምናማ ሰዎች፣ ሐሳቡና ፈቃዱን የምንቃወም ሰዎች፣ አይሰማንም ብላችሁ አታስቡ። ተጽፏል፣ ይጻፋል። ኢየሱስም መለሰ እንዲህ አላቸው፦ እርስ በርሳችሁ አታንጎራጉሩ ማጉረምረም ማንጎራጎር ስላለ የሚመጣ ሰው የለም ወይም የሚቀበል ሰው የለም ማለት አይደለም። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። ቅድምም ነግሯቸዋል፣ አብ የሚሰጠኝ ወደ እኔ ይመጣል ብሏል። አሁንም የላከኝ አብ የሚስበው አለ፣ እሱ ይመጣል። ያው በተሰጠኝ አደራ መሰረት ሕይወት ሰጥቼ ለዘላለም እጠብቀዋለሁ፣ በመጨረሻው ቀን አስነሰዋለሁ። ኦኬ እንዴት ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አሁን እኔም ማስተምረው ትምህርት የግድ አሳምኖት ወይም ተአምሩ ምልክቱ አሳምኖት አይደለም። የሆነ መለኮታዊ ኦፕሬሽን አለ፣ በሰው ልብና መንፈስ ላይ የሚሰራ ከአብ መስማት የሚባል ነገር አለ። መለኮታዊ ድምፆች አሉ በልብና በመንፈስ ላይ የሚሰራ ነገር አለ። ከእግዚአብሔር መማር ማለት ይሄ ነው እንጂ እዚህ ላይ ቁጭ ብሎ መድረ እንትን ላይ ከአስተማሪ መማር ማለት አይደለም። በእርግጥ ነው ይህን ቃል እግዚአብሔር ይጠቀምበታል፣ ግን ከእግዚአብሔር የምትማሩት አሁን ከዚህ ወታችሁ ለብቻችሁ ስትሆኑ፣ በሆነ መከራ ውስጥ ስታልፉ፣ በአንድ ነገር ውስጥ እያለፋችሁ እግዚአብሔር ለልባችሁ የሚመሰክረው ነገር አለ። እና መመከር አለ። ለውሳኔ የሚያበቃ ተጽዕኖ አለ። እንደዚህ አይነት ሰዎች ይመጣሉ፣ አይቀሩም ነው። ግን የተቀበሉ ማለት ነው፣ የተማሩ የሚለው አብን ያየ ማንም የለም። በነገራችን ላይ ነው የሚለው ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። ይሄ ፍጥረታዊ እይታን እንዳያስቡ ነው። አብን ማየት ማለት ምን ማለት ነው? በአይን ወይም በሚታይ በቅርጽ ሳይሆን ከእግዚአብሔር መሆን። ይሄ በእግዚአብሔር መማር፣ በእግዚአብሔር መመከር ይሄ ነው። ከእግዚአብሔር ጥሪ ያለው ሰው አብን ያያል። በምኑ? በመንፈሱ። እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ህይወት የምሰጠው እንጀራ ይህ ነው። ለዓለም የሚሰጠው እንጀራ የህይወት እንጀራ ስጋይ ነው አለ። ስለዚህ በስጋ የተገለጠው ኢየሱስ በምድር ላይ ላለ ህዝብ ሁሉ ህይወትን ለመስጠት የተገለጠ ይሄ፣ ላልዳኑ ሰዎች ነው እስካሁን ያለው ስለ ዓለም ለዓለም ሁሉ የቀረበ የህይወት እንጀራ ምን ማለት ነው? ዓለም በሙሉ በሞት ጥላ ስር ነው። ዓለም በሙሉ ኃጢአተኛ ነው። ስለዚህ የሞት ደሞዝ ያለበት ነው። ስለዚህ ወደ ህይወት እንዲመጣ የህይወት እንጀራን መብላት አለበት። የህይወት እንጀራን መብላት ምን ማለት ነው? በእኔ የሚያምን የዘላለም ህይወት አለዋል። ማመን ነው። ብዙ ሰዎች ይሄ ወደፊት ከሞቱ ጋር አያይዞ የሚያቀርበው ነገር አለ። ሥጋና ደም ከሚለው ጋር አያይዞ ከጌታ እራት ጋር የመውሰድ ነገር አለ። እሱን ስንደርስበት እናየዋለን። ኢየሱስን መብላት ማለት ኢየሱስን ማመን ነው። ለማያምኑ ሰዎች የቀረበ ነው። በክርስቶስን በእምነት ሰው ሲቀበል ያኔ የዘላለም ሕይወት ያገኛል። ግን እነዚህ ሰዎች እንዴት አይነት ሰዎች ናቸው? እግዚአብሔር የጠራቸው የሳባቸው፣ ያስተማራቸው እነሱ ይመጣሉ። እዚህ ላይ ለእኛ የሚቀርብልን መልእክት በወንጌል ስራ ላይ ብዙ መጨናነቅ የለብን፣ ዝም ብለን እንስበክ። ስለ ምላሹ ማንጎራጎር ሊሆን ይችላል። ምላሹ ይኸው እያየን እኮ ነው። አለመቀበል ሊሆን ይችላል። ለምንድን ነው ታዲያ የምንሰብከው? ከአብ የሰማ የተማረ እንዲመጣ ብቻ፣ አለቀ። አብ የሳበው እንዲመጣ ብቻ ነው እንጂ የአገልግሎታችን ጥራትና ብዛት አሸንፎ ሰውን እንዲማርክ አይደለም። ይሄ አይደለም። እግዚአብሔር ያስተማረው አገልግሎታችንን ተጠቅሞ የመከረው እና የሳበው ወደ ኢየሱስ የመጣው እሱ የዘላለም ሕይወት እንዲያገኝ ነው የምናገለግለው። ይሄንን እንማራለን። እግዚአብሔር ይባርካችሁ።